በጣም በሚያምር ወርቀዘብ ማለት ነው መሀል ላይ ያለው ዲዛይኑ ደግሞ ይኸው እንደሚታየው ነው በጣም የሚያምር ያደረገው እሱ ነው በቃ በቆንጆ ዲዛይን ነው ውስጡ ያለው ይቺ መደቧ እንግዲህ ቀይ ናት ቀይ እንግዲህ ሁል ጊዜ ለምንም በቃ ማያልፍበት ከለር ነው ማድመቅ ስለሚችል፣ ጠይሞችንም ቀዮችንም ማንንም ማድመቅ ይችላል። ይህ ልብስ በጣም ሰው ይወደዋል። የታወቀ ነው። በጣም ቆንጆ ልብስ ነው። ሻይን የሚያደርግ ልብስ ነው። ሲሰራ ሲያልቅለት በጣም ነው የሚያምረው። ይቺ ደግሞ ደረጃ ናት። ሁለት ደረጃ ያለው ልብስ ነው። ውብ የሆነች ልብስ ናት ማለት ነው። ሰላም እንደምን አላችሁ፣ ውድ ቤተሰቦቻችን አዳዲስ ነገሮች ይዘንላችኋል። ዛሬም እንደተለመደው አብራችሁ ስት ቆዩ ምርጥ ምርጥ ነገር ትመለከታላችሁ። በቀጥታ ወደ ፕሮግራማችን እናልፋ። ትባዬ እንደምን? እግዚአብሔር ይመስገን ደህና ሰነበት። በየሳምንቱ ስንመጣ አምሮብሽ ነው የምጠብቂን። ለምን ከዚህ አንጀምር? እሺ አመሰግናለሁ። በጣም ቆንጆ ልብስ ነው የሚያምር ለው ፐርፕል ነው ላይት ፐርፕል ነው። ፐርፕል እንግዲህ ጸይም ሰውን የማድመቅ ኃይል አለው እንዳንቺ ማለት ነው እና እኔ ያው ጸይም ስለሆንኩኝ ለዛ ነው ድምቅ ያለው። ስለዚህ የኔ ሳይሆን የልብስ ውበት ነው እኔንም የሚያደመቀኝ ማለት ነው። እና በጣም ቆንጆ ልብስ ነው። ዙሪያ ነው የተሰራው ማለት ነው በአራት አርብን የተሰራ እንግዲህ፣ እንዴት እንደሚያምር እንግዲህ ከኋላውም ራሱ በጣም ነው የሚያምረው። ቆንጆ ነው። አንባሩ ትልቅ ነው። በትእዛዝ ስለሆነ የተሰራው ተለቅ ብሎ ነው የተሰራው። አንገቱም ይሄው እንግዲህ ያው በፍላጎት ስለሆነ ነው በዚህ በ የተሰራው ማለት ነው። አንገቱን በተለያየ ዲዛይን መስራት እንችላለን ማለት ነው። ብዙ ከለር አለበት ቢጫለ፣ አረንጓዴ ያለው ወርቀ ዘቦ በጣም እንዲያምር ያደረገው እሱ ነው ማለት ነው ማለት ነው። ወደ ተዘጋጀውበት ልብስ ሲሄድ እንደምትታየው መደቧ በወርቀ ዘብ በጣም በሚያምር ወርቀ ዘብ ማለት ነው። መሀል ላይ ያለው ዲዛይኑ ደግሞ እንደሚታየው ነው በጣም የሚያምር ያደረገው እሱ ነው። በቃ ቆንጆ ዲዛይን ነው። ውስጡ ያለው ፐርፕል አለው፣ ፒንክ አለው። ዳሩ ላይ ደግሞ መዝጊያ ያደረገለት የዲዛይን መዝጊያ በጥቁር ነው። ፍሬም አለው እንደሚታየው፣ ከላይና ከታች በፍሬም ነው የተዘጋው እና በጣም ቆንጆ ልብስ ነው። ይሄ በጣም ነው የሚያምረው። ይሄ አራት አርብ ነው ማለት ነው በአራት አርብን የቀረበ መነኑ ያው ሁለት አይን እንደ ሁልጊዜው ማለት ነው። በጣም ቆንጆ ልብስ ነው ይሄ። በዙሪያ መስራት ይቻላል ለፕሮግራም የሚሆን ልብስ ነው ማለት ነው። ዋጋዋ እቺ እንግዲህ አልቆላት ቆንጆ ሆና ተሰርታ በነሱ ፍላጎት አስራ ሁለት ሺ ብር ነው። ለጠለዋ እችን ትመስላለች ጥለቷ። እንግዲህ ያው ሁልጊዜም እንደምንናገረው ከጥበቡ የወጣ ጥለት ነው። ሰፊ ነው፣ በቂ ነው። ፍርዱም ትልቅ ነው። ለቤተ ክርስቲያንም ለሚፈልጉት ፕሮግራም በቂ ነው ማለት ነው። ወደ ሁለተኛዋ ልብስ ሲሄድ ደግሞ ፐርፕል ናቸው። ፒንክ እና ፐርፕል የተደባለቀ ወርቀ ዘብ ነው መደቡ ማለት ነው። መሀል ላይ የገባው ዲዛይኑ ደግሞ ሙሉ በሙሉ በኦሬንጅ ነው ማለት ነው። ቆንጆ ልብስ ነው ይሄ አሁን በግሩፕ ሲለበስ ለማንኛውም ፕሮግራም ይሆናል ማለት ነው። በነጠላም መልበስ ይችላሉ፣ በግሩፕም ይሆናል ግን ልብስ ደግሞ በጣም ውበቱ የሚመጣው በግሩፕ ሲሰራ ነው ማለት ነው። በዙሪያም መስራት ይቻላል። በወራጅም እነሱ ከፈለጉ መስራት ይቻላል። ከወገብ በላይ ደግሞ የእነሱን ምርጫ እንፈልጋለን ማለት ነው። አርቡ በጣም ሰፊ ነው። አራት አርብ ነው። መነኑ ሁለት አይን ነው። ሁልጊዜ እንደምንናገረው በጣም መታ ተደርጎ የተሰራ ለስላሳ እንደ ልብስ ማለት ነው። በነሱ ፍላጎት ተሰርቶ አልቆለ ጥንቅቅ ብሎ ይሄም 12 ሺ ብር ነው ማለት ነው። ወደ ነጠላው ስመጣ ይሄው እንግዲህ እንደሚታየው በጣም ትልቅ ነው። ይሄ ወርዱ ማለት ነው። በጣም ትልቅ ነው። ሰፊ ነው ራሱ ይሄ አሁን ደግሞ ሰፍቶ ሲነጠል ምን ያህል እንደሚሰፋ ማለት ነው። የታወቀ ነው እንግዲህ፣ ሲነጠል ነው የሚታወቀው። ምርጫችሁ ከሆነ ይህንንም ልብስ እዘዙ እንላለን። ወደዚህኛው ልብስ ስመጣ ደግሞ ይሄ ሙሉ በሙሉ ወርቀ ዘብ ብቻ ነው። ዲዛይኑ በወርቀ ዘብ የተሰራ ነው። ላይት ግሪን ናት። መሀል ላይ የገቡለት ዲዛይኖቹ ደግሞ በኦሬንጅ እና ቡኒ ናቸው። ቡኒና ወደ ፐርፕል የሚጠጉ ናቸው እና በጣም ሻይን የሚያደርግ ልብስ ነው። ይህ ልብስ በጣም ሰው ይወደዋል የታወቀ ነው። በጣም ቆንጆ ልብስ ነው። ይሄ ሲሰራ ሲያልቅለት በጣም ነው የሚያምረው። በጣም ቆንጆ ማለት ነው። የታወቀ ነው። እነሱም ያውቁታል። ይሄ በአራት አርብን የቀረበ መነኑም እንግዲህ በጣም ቆንጆ መነን ነው። እናንተ በምትፈልጉት ዲዛይን እኛ እንሰራለን። እናንተ ብቻ ምርጫችሁ ይሁን እዘዙንና እንሰራለን። ይሄ ቆንጆ ሆኖ በእናንተ ፍላጎት ተሰርቶ ሀያ ሺ ብር ነው ማለት ነው። ወደዚህኛ ልብስ ስመጣ ደግሞ እንደዚህ አይነት ዲዛይኖች ብዙ ጊዜ እናቶች ናቸው የሚለብሱት። ለሰርግ ማጀቢያ፣ ሌላ ፕሮግራም ሲኖርባቸው፣ ልጅ ለማስመረቅ ምናምን ሲፈልጉ እንደዚ አይነት ዲዛይኖችን ይጠቀማሉ ማለት ነው እና ከለሩ እንግዲህ ብዙ አይነት ከለር ያለው የታወቀ ነው። ክር አገባባቸው በጣም የሚገርም ነው፣ በጣም የሚያማምር ነው። ይሄ ደግሞ ልብሱ አሁን እንደዚህ ሲታይ ነው እንጂ ሲሰራ አንገትና እጅ ወጥቶለት ሲሰራ በጣም ነው የሚያምረው ማለት ነው። የልብሱም ውበት የሚመጣው የዛኔ ነው። እንግዲህ በምትፈልጉት ዲዛይን እዘዙን። መለኑም እንግዲህ ሁለት አይነት ነው። መታ ተደርጎ የተሰራ ቆንጆ ልብስ ነው። ይሄ አራት አርብ ነው፣ ቆንጆ ልብስ ነው፣ አልቆለት ቆንጆ ሆኖ ይህም 1200 ብር ነው ማለት ነው። ነጠላዋም እንግዲህ ችናት ይኸው ወርዱ ትልቅ ነው እንግዲህ፣ ሁልጊዜ እንደምናሳየው ጥለቱም ራሱ ከጥበቡ ጋር ይበቃል ተብሎ ዲዛይኑም ከጥበቡ የወጣ ቆንጆ ልብስ ነው፣ ለስላሳ ነው ሁልጊዜ እንደምንናገረው። ወደዚችኛዋ ልብስ ስንመጣ ደግሞ ብዛት ወርቀዘብ ያለባት ናት መሀል ላይ ናት ጥልፍ ያላት ዳር እና ዳሯ የሚያምር ፍሬም አለባት ከለሮቹም አጥረው ነው ልብሷን ያሳመሯት። ልብስ እንደዚህ ሲታይ አይደለም ሲሰራ ነው የሚያምረው፣ አንገቱ እጁ ወጥቶለት ሲሰራ በጣም ነው የሚያምረው ማለት ነው። ይህም የሚያምር ልብስ ነው። እናንተ ለምትፈልጉት ፕሮግራም ይመጠናል ብለን ያሰብነው እንግዲህ ዘንላቸው የመጣ ነው። መለንም ሁለት አይን ነው ይሄ። በእናንተ ዲዛይን በእናንተ ፍላጎት ተሰርቶ አልቆለት ቆንጆ ሆኖ 14 ሺ ብር ነው ማለት ነው። ነጠላው በጣም ትልቅ ነው ወርዱ ማለት ነው። ወርዱም ብቻ አይደለም ጥለቱ ራሱ በጣም ሰፊ ነው ማለት ነው። በጣም ትልቅ ነው። ይኸው እንደሚታየው ሰፊ ነው፣ ለስላሳ ነው። በጣም ያው ያስታውቃል፣ እንዲህ ሲነኩት ራሱ ለስላስነቱ ማለት ነው። ወደ ዚችኛዋ ልብስ ስመጣ ደግሞ እቺ ልብስ ያውቋታል። የታወቀች ታዋቂ ልብስ ናት። በብዙ ከለር አላት፣ ሌላም ከለር አላት። ለጊዜው አሁን እጄ ላይ ያለችዋ በቢጫ ስለሆነች ነው። በአረንጓዴም አለው በብዙ ከለራ አላ የታወቀ ነው። በጣም የምታምር ልብስ ናት፣ አረንጓዴ በቢጫ በወርቅ ዘቢያ ያማረች ልብስ ናት ማለት ነው። ይሄም ለምትፈልጉት ፕሮግራም ቆንጆ ነው ይመጥናል ብዬ ነው ያመጣሁት ልብስ ማለት ነው። አራት አርብ ነው እንደምታዩት ሰፊ ነው። ይኸውን ተገጣጥሞ ሲያልቅለት ዝንግት ያለ ቆንጆ ልብስ ነው የሚወጣው ማለት ነው። ይሄ እንግዲህ ቆንጆ ሆኖ አልቆ ተሰርቶ አስራ አራት ሺ ብር ነው ማለት ነው። ነጠላው ወርዱም ትልቅ ነው። ጥለቱም እንደሚታየው በጣም ትልቅ ነው ማለት ነው። ብዙ ሰዎች ነጠላ ላይ እንደዚህ ሰፊ ሲሆን ይወዳሉ። ወደዚችኛዋ ልብስ ስመጣ ደግሞ ሙሉ ስትራይፕ ናት። መሀል ላይ ብቻ እንደ ጌጥ ሆና ሶስት ዲዛይን ወጥቶላታል። ኦሬንጅና በቀይ ቡኒ ነገር ናት በጣም የምታምር ቆንጆ ቀለል ያለች ልብስ ናት። ቀለል ብሎ ደግሞ መታየት የሚፈልግ ብዙ ጥልፍና ብዙ ዲዛይን ያልሞላበትን ልብስ ለሚፈልጉ ደግሞ ይህን እንዳማራጭ አምጥተናል ማለት ነው። እንደዚህ ፍላጎት ያላችሁ ይኸው እንግዲህ እዩና እዘዙ። ይሄ አርብ እንግዲህ አራቱም ተገጣጥሞ ሲሰራ ልብሱ በጣም ትልቅ ልብስ ይውጠዋል ማለት ነው። እናንተ በምትፈልጉት ከወገብ በላይ ጠልፈን እኛ እንሰራላችኋለን። አልቆላት እንግዲህ ይቺም ተሰርታ ቆንጆ ሆና በእናንተ ፍላጎት አስራ ስድስት ሺህ ብር ናት ማለት ነው። ነጠላዋም ያው እንደምትታየው ወርዷም ትልቅ ናት። እራሷ ዲዛይኗ ነው የወጣችው ጥለቷ ማለት ነው። እንዳለ ቀሚሷ ላይ ያለችዋን ዲዛይን ነው ያወጣት ሸማኔዋ። ይህን አማራጭ ለምትፈልጉ ሰዎች ያው ቀርቦላችኋል ማለት ነው። ወደዚችኛዋ ልብስ ስመጣ እችኛዋ ደግሞ ያው ዛሬ ብዙ ቫራይቲ ነው ዘን የቀረው ነው። እቺ ደግሞ ደረጃ ናት። እንደምትታየው በጣም ውብ የሆነች ልብስ ናት ማለት ነው። በጣም ቆንጆ ማለት ነው። ሁለት ደረጃ ያለው ልብስ ነው ከታች ራሱን ችሎ አለ ዲዛይኑ የወጣው። በደረጃ ለምትፈልጉ ብለን ያመጣ ነው። በደረጃ ለምትፈልጉ ብለን ያመጣ ነው። ደረጃም ደግሞ ይቀነስልን የምትሉም ካላችሁ መቀነስ እንችላለን። ግን እንደዚህ ራሱ በጣም ነው የሚያምረው ማለት ነው። ይህ አሁን አንገትና እጁ ላይ ሲሰራለት ልብሱ እንዴት እንደሚያምር የታወቀ ነው ማለት ነው። ሰማያዊ አለው፣ ኦሬንጅ አለው፣ ፒንክ አለው፣ ጥቁር አለው፣ ብዙ ከለር ያለው ልብስ ነው። በጣም ነው የሚያምረው ይሄ አሁን ሲሰራ፣ እኔ መናገርም አይጠበቅብኝም። አራት አርብ ነው፣ ሰፊ ነው። መነኑም ሁለት አይን ነው እናንተ በምትፈልጉት እንዳልኳችሁ እዘዙ። ይሄ ቆንጆ የሆኑ አልቆ ተሰርቶለት አስራ ስድስት ሺ ብር ነው ማለት ነው። ወደዚችኛዋ ስመጣ ችም እንደ ቅድሟ ደረጃ ናት። ደረጃዋ ከላይና ከታች ናት። ዲዛይኗ፣ ዋና ዲዛይኗ መሀል ላይ ነው ያለችው። ሰው እንደ ፍላጎቱ ነው ደረጃ የሚሆነው። በጣም የምታምር ኦሬንጅ ናት፣ በጣም ቆንጅዬ ናት። ደረጃም ከፈለጉ አንዷን መቀነስ እንችላለን፣ ካልፈለጉ፣ ከፈለጉ ሙሏን እንደዚህ ሰርተን አንገትና እጁን እነሱ በሚፈልጉበት መስራት እንችላለን ማለት ነው የአራት ያለበት ነው እንግዲህ የአራቱ ሲያልቅ በጣም የሚያምር ልብስ ነው የሚወጣው። ቆንጆ ልብስ ነው ይሄ እንግዲህ በሚፈልጉት እነሱ በዘዙን መሰረት ሰርተን ቆንጆ ሆኖ ሲያልቅለት አስራ ሁለት ሺ ብር ነው ማለት ነው። ነጠላዋ እችኛዋ ወርዷ ትልቅ ናት። ጥለቷ ግን አነስ ያለች ጥለት ናት። ከጥበቧ ላይ ወታ የተሰራች ናት። ያው ብታንስም ግን ታምራለች። በቂ ናት ብሎ ስለሰራ ነው። ሰፋ እርጉም ለሚፈልግ ደግሞ ሰፋ ማለት ይችላል። ግን ይሄ በቂ ነው ተብሎ የተሰራለት ነው። በጣም ለስላሳና ቆንጆ ልብስ ናት ሲሆነች ወደዚችኛዋ ልብስ ደግሞ ስንመጣ አሁንም እንደ ቅድሞ ቀጠን ያለች ጥበብ ናት። በጣም ያልበዛች፣ በጣም ያላነሰች ናት። የተለያየ ሰው ስለሚደውልልን ያው የእነሱን ሁሉ ፍላጎት ለማሟላት ነው፣ ነጠል ነጠል አድርገን የተለያየ ይዘን የቀረብ ነው ማለት ነው። እቺ ደግሞ መደቡ አረንጓዴ የሆና ከላይ በፒንክ የዞረባት ናት ማለት ነው። በጣም ቆንጆ የልብስ ናት። በምትፈልጉት ዲዛይን እዘዙን። አራት አርብ ነው ይሄ፣ አራቱም ሲገጠም ቆንጆ ዝንግት ያለ ና በቂ ግብስ ይወጣዋል ማለት ነው። ይሄ ቆንጆ ሆኖ አልቆ ተሰርቶለት 12000 ብር ነው ማለት ነው። ይሄው ነጠላው እንግዲህ ሰፊና ወርዱ ትልቅ የሆነ ነጠላ ነው። ሁለት አይን ነው ራሱም። ነጠላው እንግዲህ ቆንጆ ሆኖ ከቀሚሱ ጋር የተሸመነ ነው። በጣም ለስላሳ ናት እና ቆንጆ ልብስ ናት። እቺን ባታልፋችሁ እንላለ ማለት ነው። ወደዚህ ችኛዋ ደግሞ ስንመጣ እቺ ደረጃ ልብስ ናት። ሁለት ደረጃ ነው ያላት እቺ ደግሞ ደረጃዋ ከላይ ዲዛይኗ ከስር የሆነላት ልብስ ናት ማለት ነው። ያው እንግዲህ ይህም የሸማኔው ጥበብ ነው። እናንተ በምትፈልጉት ማዘዝ ትችላላችሁ። እቺ ልብሷ እንግዲህ በጣም የምታምር ልብስ ናት። የታወቀች ናት፣ ተደጋጋሚ ሰዎች ስለሚፈልጓት ነው ዛሬ ምዣት የቀረብኩት ቆንጆ ልብስ ናት። አራት አርብ ነው፣ ሰፊ ነው። ምንኑም መታ ተደርጎ ቆንጆ የተሰራ ልብስ ነው። ይሄ እንግዲህ እናንተ በምትፈልጉት ዲዛይን ቆንጆ ሆኖ ወቶላችሁ ተሰርቶ አልቆ 13 ብር ነው ማለት ነው። ነጠላውም እንግዲህ እንደ ቀሚሱ ደረጃ አለው። ያው ደረጃው የቀሚሱ ሁለት ቢሆን የነጠላው አንድ ነው። እንግዲህ ያው ይህም የሸማኔው ስራ ነው። እኛ እንግዲህ ቆንጆን ያልነውን ይኸው ይዘንላችሁ ቀርበናል። ወርዱም ትልቅ ነው፣ ሰፊ ነው። ሁልጊዜም እንደምላችሁ ይሄ ለስላሳ ነው። ይሄ ለሰለሰ ማለት ያው መነኑም ለስላሳ ማለት ነው። ያው እንደምታዩት በጣም ቆንጆ ነው። ሶፍት የሆነ መነን ነው። ይሄም እንግዲህ ቆንጆ ልብስ ነው። አይለፋችሁ ነው ምለው። ወደዚችኛዋ ልብስ ስመጣ እችኛዋም እንግዲህ ደረጃ ናት፣ አንድ ደረጃ ናት። እችኛዋ ደግሞ እቺ መደቧ እንግዲህ ቀይ ናት። ቀይ እንግዲህ ሁልጊዜ ለምንም በቃ ማያልፍበት ከለር ነው። ለምንም ፕሮግራም መሆን ይችላል። ያው አንዳንድ ጊዜ ለየት ተብሎ የዚህን ቀን የዚህን ቀን እየተባለ ቀይ እንትን ይባላል ነው እንጂ ቀይ አያልፍበትም ማለት ነው። ሁልጊዜም ማድመቅ ስለሚችል ጠይሞችንም፣ ቀዮችንም ማንንም ማድመቅ ይችላል። አምስት አርብ ነው ይሄ ማለት ነው። በአምስት አርብ ነው የቀረበ በጣም ቆንጆ ልብስ ነው። ተሰርቶ አልቆለት ከወገብ በላይ እናንተ በምትፈልጉት ዲዛይን ጠልፈን ጨርሰን 13 ሺ ብር ነው ማለት ነው። ነጠላው ራሱ ከቀሚሱ ያልተናነሰ ሰፊ ነው ወርዱም ትልቅ ነው በጣም ሁልጊዜ እንደምንለው ይኸው በጣም ሶፍት የሆነ ነው ለስላሳ ነው ይህ ለብሳችሁ ቁጭ ብታደረጉትም ቁጭ ነው የሚለው አንሸራተትም ማለት ነው ይሄ ያው የልብሱን ጥራት ነው የሚያመለክተው ማለት ነው እና ቆንጅዬ ልብስ ናት አትለፋችሁ ወደ ዚችኛዋ ደግሞ ስመጣ እችም ደረጃ ልብስ ናት። ደረጃዋ ደግሞ አሁን ተቀየራ ላይ እናታቸውና ዲዛይኗ መሀል ገብታ ነው የመጣችው። ይህም እንግዲህ ያው የሸማኔው ስራ ነው። በጣም የምታምር ቅልል ያለች እቺ ዘወትር መለበስ የምትችል ልብስ ናት። ውሃ ሰማያዊና በብዛት ሻምፓይን የሚታይባታል። በጣም የምታምርና ቀለል ያለች ልብስ ናት። አራት አርብ ናት መነኗም ለስላሳ ነው። ጊዜ እንደምንነግራችሁ ሁለት አይን ነው። በጣም ቆንጂ የልብስ ናት። እችን በወራጅም በዙሪያም በምትፈልጉት መስራት እንችላለን። ደረጃውንም ቀንሰን ያ ሳይቀነስም መስራት እንችላለን። የእናንተን ፍላጎትና የእናንተን ሀሳብ ብቻ ነው እኛ የምንቀበለው። ከወገብ በላይ በራሳችሁ ምርጫ እንሰራለን። ይህ ቆንጆ ሆኖ አልቆለ በእናንተ ፍላጎት ተሰርቶ አስር ሺ ብር ነው ማለት ነው። ነጠላው ወርዱም ትልቅ ነው። በጣም ቆንጆ ነው። ጥለቱ ራሱ ከቀሚሱ ጋር አይተናነስም፣ ቆንጆ ነው። ሁልጊዜ እንደምላችሁ በጣም ለስላሳ ሶፍት የሆነ ልብስ ነው። እንግዲህ እንደዚህ አይነት ምርጫ ላላችሁ ሰዎች ደግሞ ያው እስከ ተከታትላችሁ እዚች ልብስ ላይ ስትደርሱ እንግዲህ ምርጫችሁ ከሆነች እዘዙ እንላለን። ቆንጆ ልብስ ነው። ውድ ቤተሰቦች እንግዲህ ይህንን ቪዲዮ በትክክል አይታችሁት ከሆነ በጣም በእርግጠኝነት የምትወዷቸውን አልባሳት አግኝታችኋል ብዬ አስባለሁ። ስለ ጊዜያችሁ እጅግ አድርገን እናመሰግናችኋለን። ሳምንት ደግሞ አዳዲስ ነገሮች ይዘን እንመጣለን። እንግዲህ በየሁለት ቀኑ በየሶስት ቀኑ ደግሞ የሌሎች ደንበኞቻችን ቪዲዮ ይታያል። ቻናላችንን ቸክ ማድረግ ትችላላችሁ። ሰብስክራይብ ብታደርጉ ደግሞ ቤተሰብ እንሆናለን። እጅግ አድርገን እናመሰግናለን።